ሰላም እንዴት ናችሁ? እንደተለመደው፣ እስኪ ዛሬም ለሁለት ኡስታዞች ምላሽ እንሰጣለን። ቅድሚያ አዳምጧቸው። ነይ ልኬልሻለሁ። ነይ ግቢ። መግባት ካልፈለሽ ችግር የለውም። ሰርፕራይዝ አድርጌሻለሁ። አይተሽ የማታውቂውን ጉድ ነው የማሳውሽ። ሴት ልጅ በወር አበባ ጊዜ እርኩስ ነች፣ እንዳትነካ ተራቋት። የነካቸው ሁሉ እንዳለ ይረክሳል። እኔ ከእራስ አይደለም ነው ከራስ አንዳች አልናገርም። እንዳነበብኩ እናገራለሁ። ክርስትና ይህንን በሴት የወር አበባ ላይ የመሆኑን ክስተት በምን መልኩ ይመለከታል? መጽሐፍ ቅዱስ ምን ይላል? ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባዋ ርኩሰት እስከ ሰባት ቀን ይቆያል። በዚህ ጊዜ ማንም ሰው ቢነካት እስከ ማታ ድረስ እርኩስ ይሆናል በወር አበባ ጊዜ የምትተኛበት ማንኛውም ነገር እርኩስ ይሆናል የተቀመጠችበትን ማንኛውም ነገር የነካ ሰው ልብሱን ይጠብ ሰውነቱንም በውሃ ይታጠብ እስከ ማታ ድረስ ግን እርኩስ ይሆናል ይለናል መጽሐፍ ቅዱስ ላይ እንዳየነው የተቀመጠችበት ቦታ እርኩስ ነው እሷም እርኩስ ናት መኝታዋን የነካ እርኩስ እርኩስ እርኩስ የሚለውን ውድቅ ያደረጉበት ረሱል ሰለላሁ ዓለይሂ ወሰለም ምን አሉ የወር አበባው እጅሽ ላይ አይደለምና አንተፍልኝ ስለዚህ ይሄ ኢስላም ጋብቻ ከግብረ ስጋ ግንኙነት በስተቀራ ኒካ ሁለት ትርጉም አለው። አንደኛ ጋብቻ ሲሆን፣ ሁለተኛ ግብረ ስጋ ግንኙነት ነው። ስነኡ ኩለ ሸይን ኢላ ኒካ ሁሉንም ነገር አድርጉ ግብረ ስጋ ግንኙነት ሲቀራል። ይሄ ኢስላም መልካም፣ እንደሰማችኋቸው ነው። ምንድነው እሱ የክርስቲያን ሴት በወር አበባ ወት እርኩስ ትባላለች። ይሄ ደግሞ በጣም ሴቶችን የሚንቅ ነው ቁርአን ደግሞ ሴቶችን በጣም አክብሯል በወር አበባ ወቅት ኢቨን በወር አበባ ወቅት ሙሐመድ ወይም ነብያቸው ግንኙነት እንዳይደረግ ከልክለዋል ስለዚህ መጽሐፍ ቅዱስ ሴቶችን የሚንቃል ከፔሬድ ጋር በተያያዘ ብሏል ሁለቱም ኡስታዞች እንደዛ ነው ያሉት ምንድን ነው የጠቀሱት ዘሌዋውያን ምዕራፍ 15 ላይ የሚገኘውን ነው ከቁጥር 16 ጀምሮ የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል እስከ ማታ ድረስ እርኩስ ነው ይላል። ይሄ ለወንዱ የተነገረ ነው። ይህንን ይተዉትና ለሴቷ የተነገረውን ብቻ ነው የሚያነቡት። ወንዱም እርኩስ ነው ይላል እኮ ከእሱ የሚወጣው ካልታጠበ እርኩስ ነው ይላል። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል እስከ ማታ ድረስ እርኩስ ነው። ወንዱ በሴቲቱ ቢደርስባት ሁለቱ በውሃ ይታጠባሉ እስከ ማታ ድረስ እርኩሶች ናቸው። እነሱ ነጥለው ሴቷን ብቻ ሰደበ ይላሉ፣ ሁለቱ ነው የሚናገረው ጥቅሱ። ቁጥር 19 ላይ ሄድና ደግሞ ለሴቷ ብቻ ይመጣል፣ አስቀድሞ ለወንዱ ብቻ እንደተነገረው ማለት ነው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገም ሰባት ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። ይህንን ጥቅስ ብቻ ነው እነሱ የሚያዩት ቁጥር አስራ ስድስትን አያነቡትም አስራ ሰባትን አያነቡትም አስራ ስምንትን አያነቡም ዘለው አስራ ዘጠኝን ብቻ ነው የሚያነቡት። ለሴቶ የተነገረውን ብቻ ማለት ነው። ለወንድ የተነገረውን እንደገና ደግሞ ለሁለቱም የተነገረውን አያነቡትም። ሁለቱንም ነው እርኩስ የሚላቸው ማለት ነው። እርኩስ ማለት ምን ማለት ነው? እንደው ቃሉ ይከብዳል አለ ስንሰማው። እርኩስ የሚለው ቃል የግዕዝ ቃል ነው። ግዕዝ ነው። ያው እንደምትመለከቱት እርኩስ የሚለው ቃል የግዕዝ ነው፣ አማርኛ ቃል አይደለም። ንጹህ ያልሆነ ቆሻሻ ማለት ነው እንጂ እርኩስ ማለት እናንተ እንደምታስቡት አይደለም። ቆሻሻ ማለት ነው። እንግሊዘኛው አንክሊን ይለዋል። ንጹህ ያልሆነ ማለት ነው። ያው እንግሊዘኛውን እዩት፣ አንክሊን ብሎ የሚያስቀምጠው ሂብሩንም እዩት ትርጓሜውን ንጹ ያልሆነ ብሎ ነው የሚያስቀምጠው። ኦሮምኛውን ደግሞ ላንብብላችሁ። ነምኒቶኮ አፌታ ነምኒቶኮ አፌታን ኢሳ ዮ ደንገላይ ጉቱማ ደግና ይሳቲ ብሻኒን ሀ ዲቀቱ ሀመ ገልገለቲ ኢሞ ጡራአ ሀተኡ ይላል። ጡራአ ብሎ ነው የሚያስቀምጠው። ኡፈኒ ፊ ወንቲ ጎጋ ኤራ ሆጀተሜ አፌታን ሱን እረቲ ደንገላይ ሁንዲኑ ብሻኒን ሀ ሚጫሙ ሀመገልገለትዲሞ ጡራ ሀተው ጡራአ ብሎ ነው የሚያስቀምጠው። ቆሻሻ ንጹህ ያልሆነ ብሎ የሚያስቀምጠው። ስለዚህ ከሴትም ሆነ ከወንድ የሚወጣው ፈሳሽ መታጠብ አለበት። ካልታጠበ ቆሻሻ ነው። ይሄ ምንም ያጣላ የለም። እርኩስ የሚለው ቃል ከከበደ ግዕዝ ስለሆነ ነው። ቆሻሻ ማለት ነው። ወደ አማርኛ ሲመጣ ንጹህ ያልሆነ ማለት ነው። ምንም እንትን የለውም። አንክሊን ማለት ነው። ጡራአ ማለት ነው። ስለዚህ ምንም የሚከብድ ነገር አይደለም። ስለዚህ ለሴቱም ለወንዱም የተነገረ እንጂ ለሴቷ ብቻ ተነግሮ ለወንዱ ያልተነገረ አይደለም። ሴቶች ስልምና አክብሯቸዋል ብለሃል። ሱራ አኒሳ አያ ሰላሳ አራት ላይ ሴቶችን መምታት ትችላላችሁ ይላል። በዱላ ነው ያስከበረልህ ነብይህ።

እርሻችሁን በፈለጋችሁት ሁኔታ ድረሷቸው ይላል። እንደዚህ ነው ያከበራቸው። ሱራ በቀራ አያት ይባለማፍ ዲግደም ሰደረት ኦይሩ ከሰኒ ከላቲ ፌታኒን እቲ ኦይሩ ቤክቱ ሚቲ ጆሌ ወሮ ጠባዲያ ታተን ኦይሩ ማላከ ተኒ ቤክቱ ከላቲ ፈተኒን ኢጠቃ ኩን ከበጀደ። ሌላው ደግሞ ኡስታዝ ምን ብሏል? ነቢያችን በወር አበባ ወቅት ሴቶችን እንዳይገናኙ አዟል ብሎ አስተምሯል። ነቢይህ ይሄንን ለምን ሳይተከብረው ታዲያ በሃምሳ ሁለት አመቱ የስድስት ዓመት ህጻን ልጅ ያገባው ነቢይህ አይሻን በፔሪየዱ ወቅት ሲገናኛት እንደነበረ ላምብብላ ቮሊም ሳያል ቡካሪ ላይ ነው የሚገኘው። ቮሊም አንድ ቡክ ስድስት አዲስ ነንበር 298 ላይ እንደዚህ ይላል። አይ ዋዝ ቴኪንግ ባዝ ዊዝ ፕሮፌት ሜጋድ ብለስ ሂም ኤንድ ጋራንት ሂም ፒስ ኤላደር ፍሮም ዋን ቬዘል ቦዝ ኦፍ አስ ሳይድ ባይ ሳይድ ሂ ዩዝድ ቱ ኦርደር ሚ ሰልፍ ኢንተርኮርስ ሚ ሚኒስትሬቲንግ ሚኒስትሬቲንግ የወር አበባ እያየው በነበረበት ሰዓት ላይ ግንኙነት ያደርገ ነበረ ማ ነቢይህ፣ አይሻ ፃኗን በህፃንነት ያገባትን ማለት ነው። የወር አበባ እያየች በነበረበት ሰዓት ግንኙነት ያደርጋት ነበረ ማ ነብይህ። ለራሱ ያልሆነ አስተማሪ፣ ራሱን ያላስተማረ ሌባ፣ ሌሎችን አትስረቁ ሚል ራሱ ሽፍታ ሆኖ ሌሎችን አትዝረፉ ሚል ሌባ ሆኖ ፖሊስ እንደማለት ነው። ቀማኛ ሆኖ አትቀሙ እንደማለት ማለት ነው። ሕፃኗን ሚስቱን በወር አበባ ወቅት ይገናኛት ነበረ ነብይህ። ይህ ነው ክብር እንዲህ ነው ያከበራቸው። ይህን ቪዲዮ ሼር አድርጉት። በተረፈ አንድ መልእክት አለኝ። ዩቱቤን ሰብስክራይብ አድርጉ፣ ፕሮፋይል ላ ያለ ግቡና ከአሁን በኋላ ምናልባት ምላሽ ምንሰጠው በዩቱብ ሊሆን ይችላል። ስለዚህ ዩቱቤን ሰብስክራይብ አድርጉ። ብዙዎች አላደረጋችሁም፣ ለምን እንደሆነ አላቅም እና አሁኑኑ ሰብስክራይብ እንድታደርጉ